ስራቸው እንዴት ነው መንጃ ፍቃድ ማውጣት ችል ስለሆነ ብንነጋገር የተሻለ ነው ብዬ ስላስብኩ ይህን ፕሮግራም ለመስራት አስበል። በመጀመሪያ እኔ መንጃ ፍቃድ ለማውጣት ያሰብኩ ከጥቂት ወራት በፊት ነበር። ስለዚህም ወደ አንድ ተቋሚ ጂ ስልጠና ጀመርኩኝ። ስልጠናን ለአንድ ወር የሚሆን ተከታት ከጨረስኩ በኋላ ወደ ጊዜ ደረስ እና ወደ መፈተኛ ወደ ቃሊቲ ተላኩኝ እና እዚህ ጋር ዋናው ነገር እንደምታውቁት ቃሊቲ ላይ ብዙ የማገላታት እና የማት ተማሪዎችን የሚረብሽ ስራ በማሰልጠኛ በተቋማት ውስጥ ያሉ መምህራን እና በግቢ ውስጥ ባሉ አንዳንድ ፈታኞች ይፈጠራል። ስለዚህ ምን የመጀመሪያ ፈተና ሶስት አስተማሪ በጣም ገንዘብ ፈላጊና የጥቅም ሰው ስለነበረ እንደማያስፈትምኝና ገንዘብ እንደሚያስፈልገኝ ይነግረኝ ነበረ። እናም ምን ያህል ገንዘብ እንደሚያስፈልግ ጠይቄው በጣም የጠራልኝ ገንዘብ በጣም ያስደነግጥ ነበር። ከዛም ግን እኔ ዝም ብዬ ያለውን ሁኔታ ለማጣራት የተለያየ ቦታ እየዞርኩኝ ተከታትያለሁ። ኢንተርኔት ላይም ዩቲዩብ ላይም አንዳንድ ቪዲዮዎች ለማየት ሞክሬ ነበር። ግን አብዛኞቹ ቪዲዮዎች ዋጋን የሚነግሩ ወይም ደግሞ እንዴት እንዳለ የሚያሳዩ ነገሮች በደንብ ማግኘት አልቻልኩም። ስለዚህ አማራጭ ስላልነበረኝና ሰውም የሚነግረኝ ስላልነበር ቀጥታ ወደ ነፍተኛ ጊዜ ደረሰና ወደ መፈታኝ ሄድኩኝ። ግን የሚገርመው ነገር ፈታኝ ማለትም መምህሬ ፈታኞች ምን ያህል እንኳ ሙያውን ብችለው እንደማሳልፈኝ እንደማሳልፉኝ የተለያየ ማስፈራራትን ደረድልኝ። እኔ በድፍረት ለመፈተን ወስኝ ቦታው ላይ ተገኝቻለሁ። ቦታው ላይ በተገኘሁበት ሰዓትም አሰራሩ የተለያየ ነው። እንግዲህ የተለያየ አይነት አሰራር አለ። መጀመሪያ ኦሪንቴሽን ይሰጣል። ግቢ ውስጥ እንደገባችሁ ኦሪንቴሽኑን ተከታትላችሁ ስጨርሱ ወደ መፈተኛ ቦታችሁ ትገባላችሁ። መፈተኛ ቦታ ላይ እንግዲህ እኔ ህዝብ አንድ ነበር የተፈተንኩት። መፈተኛ ቦታ ላይ እጂ በምስራ በሰዓት መኪኗ ላይ እክል አጋጠመኝ። ከዛም መኪናዋ ራሷ የሆነ ችግር ነበረባት። ስለዚህ መፈተን አልቻልኩም ነበር፣ በመጀመሪያ ዙር ማለት ነው። ስለዚህ እሱን በማናገርበት ሰዓት ምንም መኪና ላይ ምንም ችግር እንዳልተፈጠረና ምንም አይነት ችግር እንደሌለው ነው የነገረኝ የነበረው። ከዛ እኔ ግን በሚቀጥለው ልጆችም አናገርኩና እንደዚሁ ስጠይቅ ጌሻዊ ምናምን ማትሰጥ ከሆነ እንዴት ልታልፍ ይችላል የሚል ነገር የሆነው እና አካባቢ ላይ ሄጄ ሳይ በሰዓቱ መፍተኛ ቦታ ላይ ብዙ ሰዎች ሲያወሩ የነበረው ያለ ገንዘብ ማለፍ እንደማይቻል ነው። የተለያየ አሻጥሮችን እንደሚሰሩ ፈታኞች አይቻለው። ስለዚህም በሚቀጥለው አንድ ሳምንት የሚሆን ድጋሚ ስልጠና ስልጣናዊ ከፍዬ ለትምህርት ቤት ቀጠልኩና ላይ ሁሉ ነገር ሲጂ በማይበት ሰዓት በጣም ገራሚ ነበረ። መፍተኝ የመጀመሪያ ተፈታኝ ነበርኩ። ቦታ ላይም ዝም ብዬ ወደ ፈተና ቦታ በሚሄድ ሰዓትም መጀመሪያ ላይ እንደነበረው አይነት ማስፈራራትና ጭንቀት ማለ አልነበረም። ከዛም ቦታው ላይ ሲሄድ የተወሰነ መሰናክሎችን የተወሰነ መሰናክሎችን ፈተና ረጉኝ። ከዛም በኋላ ግቢውን በቂ ነው ያለህ ውጤት በቂ ነው፣ ማለፍ ትችላለህ የሚል መልስ ሰጡኝ እና በዚህ በጣም ተገረም ያለው ወዳጆቼ፣ እና በጣም የገረሜ ነገር መጀመሪያ ያላቸው ያለ ገንዘብ ያላቸው አቀባበልና ቀጥሎ ያላቸው አመለካከት የተለያየ እንደሆነ ተረድቻለሁ። ከዛም በኋላ እንደተረዳሁት ሌሎችን ተማሪዎች በጣም የማዋከብና መሰናክሉን እንዲስቱና ችግር እንዲፈጠር ጥረት ያደርጋሉ። እዛው ፈታኞች ማለት ነው፣ ሁሉም ባይባል ጥቂቶቹ። ስለዚህ ማለት የሚፈልገው ነገር በግል በራስ ጥረት ለማለፍ በጣም ከባድ ትግል እንደሚጠይቅና ትምህርት ቤት ከሚሰጠው የመሰናከል ቦታ ዋናው የተግባሩ ቦታ በጣም ልዩነት አለው። ልዩነቱ ምንድ ነው? ትምህርት ቤት ላይ ያሉት የመሰናክል እንጨቶች በጣም ሰፋፊ ሲሆኑ ፈተና ቦታ ግን ያለው በጣም ጠባብና የሚያስቸግር ነው። ስለዚህ እሱ አንድ መሰናክል ሆኗል። ስለዚህ ያኛውና የትምህርትና የፈተና ቦታ ላይ ያለው በጣም ሰፊ ልዩነት አለው። ስለዚህ ይህን ከግንዛቤ ውስጥ ወስዳችሁ ብትገቡበት መልካም ኖራለው። እንደኔ መጀመሪያ ላይ በራሴ በልምድ የወሰድኩት እርምጃ ስለነበር ውጤት አላመጣልኝም። ነገር ግን በሁለተኛው ዙር እሱ እንዳለኝ የሚገባውን ብሎ ነበር የሚገባውን ገንዘብ ሳልወድ በቅቱ ላመጣት ችያለሁ ማለት ነው። ስለዚህ እኔ የምነግራችሁ ነገር ገንዘብ ከመስጠታችሁ በፊት በቅድሚያ ቦታውን ሄዳችሁ ብታዩት እና እንዴት እንደሚፈተኑ እና ያሉትን ነገሮች ቀድማችሁ ብታዩ የተሻለ ነው። እዳለው ቀጥሎ ደግሞ ገንዘብ ግዴታ ሁሉም ጋር ግዴታ ላይሆን ይችላል። ስለዚህ የእናንተን የትምህርት አሰልጣኛችሁን ሁኔታና ያለውን የፈታኞች ሁኔታ ከግምት አስገብታችሁ ፈተና ብትወስዱ መልካም ነው እላለሁ። ምናልባት ለእኔ ማደናገር ሌሎቻችሁ ይህ ነገር ለሁሉም እኩል ላይ ስራ ስለሚችል ይህን አይታችሁ ፈተናን መውሰድ ትችላላችሁ ላለው ሌሎች ጥያቄዎች ካላችሁ እና ከመንጃ ፍቃድ ጋር የተያዘ ሀሳብ ካላችሁ ብታጋሩኝ እቀበላለሁ። ጥያቄም ካላችሁ ደስተኛ ነኝ።